አረ ጎበዝ የእኛ ሀገር ሰው ዳውኑ እንዴት ጎመን እንኳን ተክሎ መብላት አቃተው። ከሀገራችን ወጣ ብለን በግብርና ስራ ይሰማራሉ ተብሎ የማይገመቱ ሰዎች በግብርና ስራ ተሰማርተው ምን አይነት ታሪክ እየሰሩ እንዳሉ ስናይ አንዳንዶቻችን ጭንቅላታችንን መድፋታችን አይቀርም። ሌሎቻችን ደግሞ መደንገታችን አይቀርም። የማላዊውን ገበሬ ክሊመንት ታውናንን እና የቀድሞውን የዩናይትድ ስቴትስ ኦፍ አሜሪካንን መሪ ጆርጅ ቡሽን የግብርና ታሪክ አለማወቅ ጉዳት ይመስለኛል። ሰላም ቤተሰቦች እና ተመልካቾች፣ ወገኖቻችን በግብርና ስራ ተሰማርተው ለራሳቸውና ለሰው ልጆች ሕይወት መሻሻል ምክንያት እንዲሆኑ ጥልቅ ፍላጎት ስላለኝ ሰዎች ወደ ዘርፉ እንዲገቡ ሊያነሳሷቸው የሚችሉ ምርጥ ተሞክሮዎችን ማቅረቤን አጠናከሬ ቀጥላለሁ። የሰው ልጆች መሰረታዊ ፍላጎቶች እንደዚሁም የሰብአዊ መብቶች ናቸው የሚባሉ ሶስት ነገሮችን ከመደበኛ ትምህርታችን አውቀነ ምግብ፣ መጠለያና ልብስ ሶስቱም ምንጫቸው በቀጥታ ሚሆን በተዘዋዋሪ ግብርና ነው። ግብርና ከተጠቀሱት ጥቅሞች ለመዝናናት መንፈስን ለማደስ ወይንም ከጭንቀት ነፃ ለመሆን ጤናን ለመጠበቅ ወዘተ መተካ የለውም። የጥናት ውጤቶች ባስቀመጡት መመሪያ ወይንም የአካባቢው ዕውቀቶችን ግምት ውስጥ ባስገባ መልኩ የግብርና ስራ ቢሰራ ትርፉ ከ100% በላይ እንደሆነ አያጠራጥርም። በእኛ ሀገር ለዘመናት ስር ሰዶ የኖረ አንድ ደካማና መስተካከል ያለበት አመለካከት አለ። ይሄውም ግብርና የድሆች የቆሸሹና ያልተማሩ ሰዎች ሥራ ነው ብሎ የማሰባባዜ። ግን ደግሞ እነዚሁ ያልተማሩ ድሃና የቆሸሹ ያልናቸው የሀገሬ ድንቅ ሰዎች ባመረቱት ሙክት ሰርገኛና ነጭ ጤፍ ቁርጥ ጠጅ ወዘተ ቢተቀጥቁት የማይሞላውን ቋት ለመሙላት እንደምንጠር መርሳታችን ነውር ነው። ከዚህ በፊት ይህን አመለካከት ፉርሽ ያደረጉ የሀገራችን ጀግና ገበሬዎችን ለማቅረብ ሞክሬያለሁ። ዛሬ ደግሞ ብዙም ርቀን ሳንሄድ ጥቂት ሰዓታትን ብቻ በኢትዮጵያ የአየር መንገድ በረን ጎረቤት ኬንያን እና ዩጋንዳን ብንጎበኝና ደካማውን አመለካከት እንክትክት አድርገው የሰባበሩ ጀግና ሰዎችን ተሞክሮ ብናይ ደስ ይለኛል። በእነዚህ ሁለት አገራት ውስጥ የሚገኙ ዜጎች በዚህ ዘርፍ ያላቸው አመለካከት የተስተካከለና የላቀ ስለሆነ እስከ ፒኤችዲ የተማሩ ሰዎች እንኳን ተቀጥሮ ጊዜያቸውን በማይረባ ገንዘብ እያከራዩ ወይንም እየሸጡ የሌሎችን አጀንዳ ከማስፈጸም ይልቅ ገበሬ ሆነው የራሳቸውና የግብርና ስራ አቋቁመው እየሰሩ ይገኛሉ። በዚህም አብዛኛዎቹ ከመልቲ ሚሊዮነርነት ወደ ቢሊዮነርነት እየተሸጋገሩ ይገኛሉ። በዚህ ረገድ ከኬንያ የማደንቀው አንቶኒ የተባለ በዶሮ እርባታ እስከ ማስተርስ ዲግሪ የተማረ ወጣት ሚሊዮነር ገበሬ አንዱ ነው። ወደ ዩጋንዳም ጎራ ብንል የሚደንቁኝንና የሚያነቃቁኝን ሁለት የተማሩ ገበሬዎችን ላስተዋውቃችሁ። የመጀመሪያዋ ግሬስ ቢዮጂ ስትሆን በፕላኒንግና አስተዳደር የማስተርስ ዲግሪ ያላት ሴት ናት። የተዋቂው የማካረሪ ዩኒቨርሲቲ ሌክቸረር የነበረችው እና ዩኒቨርሲቲውን በገዛ ፈቃዷ ለቃ አሁን ላይ በምትወደው የፍየል እርባታ መልቲ ሚሊዮነር ገበሬ በመሆን ከሀገሯና ከአፍሪካ አልፋ በዓለም አቀፍ ደረጃ እውቅና ያላት ወጣቷ ግሬስ ቢዮጂ እጅግ አስተማሪና አነቃቂ ሴት ናት። ሌላው የኡጋንዳው ገራሚ ገበሬ ደግሞ የህክምና ዶክተሩ ወጣቱ ዶክተር ዳንኤል ማሳባ ነው። ዶክተር ዳንኤል የሰው ሐኪም ሆኖ በመንግስት ሆስፒታል ተቀጥሮ እየሰራ የነበረ ሰው ነው። ነገር ግን ስራውን ለቆ ወደ ግብርና የመግባት ጥልቅ ፍላጎት ስለነበረው በህክምና ስራው ጥቂት ዓመታትን እንደሰራ ይወደው የነበረውን የዶሮ እርባታው አቋቁሞ ዛሬ ላይ ከዩጋንዳና ከአፍሪካ አልፎ በዓለም አቀፍ ደረጃ እውቅና ያተረፈ ጀግና ሰው ነው። አሁን ላይ ዶክተር ዳንኤል መልቲ ሚሊዮነር እና ተጽዕኖ ፈጣሪ ገበሬ ነው። የማላዊውም ስርዓት በነርስ ክሊመንት ታውናንን ታሪክ ሳለነሳ እንዴት ማለፍ እችላለሁ? ይህ እጅግ እጅግ አስገራሚና አስተማሪ ሰው በነርሲንግ ከተመረቀ በኋላ ሥራ ቢያፈላልግም ሥራ ማግኘት ስላልቻለ በቀጥታ ወደ ገብርና ሥራ ገባ። የግብርና ስራውን ለመጀመር ምንም አይነት የመነሻ ካፒታል ስላልነበረው ስራውን የጀመረው የሞባይል ስልኩን በሰባ የአሜሪካን ዶላር ወይንም በማላዊ ገንዘብ ወደ 7000 ኮጃ በመሸጥ ነው። በአሁኑ ሰዓት ክሬሚት በተቀናጀ ግብርና መልቲ ሚሊዮነር ታዋቂና ተጽዕኖ ፈጣሪ ገበሬ ነው። በአካባቢው የግብርና ዩኒቨርሲቲ ለማቋቋምም እየሰራ ይገኛል። በጣም የኮራውበትና የተማርኩበት አፍሪካዊ ሰው ነው። በማህበረሰብ ጤና አጠባበቅ የማስተርስ ድግሪ ያላት የደቡብ ሱዳኗ ጆይላዱ ዩኤስኤን ለቃ ወደ ሀገሯ በመመለስ በ19 ሄክታር መሬት ላይ የተለያዩ የግብርና ስራዎችን በመስራት ሚሊዮነር ገበሬ ይሆናለች። ይህች ወጣት ምን አይነት ድንቅ ውሳኔ ነው የወሰነችው? የአፍሪካ ሀገራት መሪዎች ትልልቅ እርሻቸውን ሲያርሱ ከብቶቻቸውን ሲያግዱና ዶሮዎቻቸውን ሲንከባከቡ በማይበት ጊዜ እንኳን ለዜጎቻቸው እኔንም በጣም ያነቃቁኛል። ለግብርና ባለኝ ከፍተኛ ፍላጎት ላይ የሆነ አይነት ጉልበትም ይጨምሩብኛል። ለምሳሌ የኬንያውን ፕሬዝደንት ዊሊያም ሩቶ እና የዩጋንዳውን ፕሬዝዳንት ዩሪየም ሙሴቬኒን መጥቀስ ጠቃሚ ነው። ከአፍሪካ ወጣ ብለን ብዙ ኪሎ ሜትሮችን ተጉዘን ዩናይትድ ስቴትስ ኦፍ አሜሪካ ደርሰናል። ዩናይትድ ስቴትስ ኦፍ አሜሪካንን ከመሩ መሪዎች መካከል የጆርጅ ደብሊው ቡሽ የእርሻና የከብቶች እርባታ ማዕከላት ስፋትን ብታዩው እንደኔ እጃችሁን ባፋችሁ ጭናችሁ በመገረም ጭንቅላታችሁን መነቅነቃችሁ አይቀርም። አሁን ላይ የቡሽ ውሎ አዳር እርሻ ማረስና ከብቶች መንከባከብ ሆነዋል። አብዛኛውን ጊዜያቸውን በእርሻቸውና በከብቶቻቸው ማዕከላት ውስጥ በሥራ ያሳልፋሉ። እርሳቸውን በጣም ያነቃቁኛል። ከአእምሮ በላይ ከሆኑብኝና እጅግ ከማደንቃቸው የሰው ልጆች መካከል አንዱ የጠፈር ሳይንቲስቱ ኒል አርምስትሮንግ ነው። ይህ ድንቅ ሰው በሰው ልጅ ታሪክ ጨረቃን ለመጀመሪያ ጊዜ የረገጠ ሰው ነው። አርምስትሮንግ በጣም ሰፋፊ እርሻዎች ነበሩት። ከታዋቂ የዓለማችን ቢሊዮነሮች መካከል ለምሳሌ የቢል ጌትስ እና የጄፍ ቤዞዝ እርሻዎች ለቁጥር የሚታክቱ ናቸው። እኛስ ምን እንማራለን አንደኛ ግብርና የድሃ የቆሸሹ ያልተማሩ ሰዎች ወይም የተራው ዜጋ ስራ ብቻ እንዳልሆነ ሁለተኛ ግብርና የመልቲ ሚሊዮነሮች እና ቢሊዮነሮች የሀብታቸው ዋናው ምሰሶ እንደሆነ ሶስተኛ ከላይ ያሉ ሰዎች በዘርፉ እየሰሩ ስለሚያሳዩና ተሞክሮዋቸውን ስለሚያጋሩ ለተራው ዜጋ መነቃቃትን በመፍጠር ወደ ዘርፉ እንዲገቡ ያደርጋሉ አራተኛ የሀገራት መሪዎች ለግብርና ያላቸውን ጥልቅ ፍላጎት እንታዘባለን። አምስተኛ በግብርና ሳይሆን በሌሎች ትምህርቶች በከፍተኛ ደረጃ የተማሩ ሰዎች ስለ ግብርና ያላቸውን ጥልቅ ፍላጎት እናያለን። ስድስተኛ ግብርናን ለመጀመር የግድ በግብርና ትምህርቶች መመረቅና የገበሬ ልጅ መሆን ግድ እንዳልሆነም እንማራለን። ሰባተኛ፣ በእጃችን ላይ ባለ በጣም ውስን ሀብት የግብርና ስራ መጀመር እንደምንችልም እንማራለን። ከቪዲዮ ግብርናን የተመለከተ ጠቃሚ ተሞክሮ እንዳገኛችሁና እንደምትጠቀሙባቸው አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ አይርሱ! አመሰግናለሁ!